ያለ ማስተዋሻ ለምንም ያለችኝ አንድ ፎቶ እስካሁን አለ። በዛ ክርስትና ባት በተነሳ ክርስትና ባት መስተዋቶ ነው። ያንን አገር ልብስ ለብሼ ቤት ወደ ቤት ስንገባ ተነስ እንዲቁጭ ባልኩበት አንሰተውኝ። በቃ ለምንም ምንም ያለኝ ፎቶ እሱ ብቻ ነው። ያው ቤት ስትመጣ አይታው እንግዲህ በዚህ ጋር ስልኳን ስታወጣው ነው የኤልሳ ነገር ይገርማል። ፎቶን ሰጠችሽ፣ ያ ፎቶን ሰጠችኝ፣ ሰጠዋትና ለኔ ሞታለች አለች። ሁሌ ሞታለች ሞታለች፣ ያኔ ሞታለች ስትለኝ ቴሌፎን ዘጋችብኝ። ይሄ እናቴ ሞታል ይችላል ቴሌፎን ዘጋችብኝ። ሁሌ ሞታለች፣ ሁ ሞታለች እያልሽ እያልሽ የናት ና ም በድደም ባደረገው ነው። ግን ምን ክፉ ነገር ሰራ እ ያ ቃል እንደሚያመኝ በችግር እኔ ጤና ጉዳይ ሆኖብኝ ነው እንጂ ብቻ ግን አሁንም ሞታለች፣ አሁንም ሞታለች ብላለችሽ በቃ ዩቱብም ዘጋብኝ፣ ኔትወርክም አስራ አምስት ጋቢት እሷ ፊት ማውራት ከበደኝ እኮ ባትሪ እየጨረስኩኝ ነው። ይዩት ፕሊስ በእናት አስራ አምስት ፐርሰንት ነው ይለኛል። ምን አድርጌውን ቆይ ቆይ ቆይ ገይስ ያ ቴንኪ ዩ ደግሞ አስወጣኝ። መልሼ እንደውላችኋለሁ። ቃይ ወልሽ እዩ ከዩቲዩብ ወጣው። ከፐርሰንት ይለኛል። ጋዴም ሺት ጋዴም። አንድ ጊዜ እሳቸው ፊት እንዳላውራ ከብዶ ይ እየተመለስኩ ነው። ኑግቡ ንግቡ። ለምን ነው ግን ሁለት ቀን የሚያቋርጠኝ? ያ ሰምታችሁት፣ ያ ሰምታችሁት። ቁጥሬን ቁጥሮን ለምን አትልክልኝም? ለምን አሰጪኝም ያለች ያ ሶሪ ዩቱቦች፣ እኔ እንጃ ወይንም እንትን መቀየር አለብኝ። ጋዴሚት ዩቱብን ያሰቃየኝ ነው እ ቪዲዮ ስሪ ቢያት ቴሌፎናቸው እንደሌለ አስቴርን እየጠበቀች ነው እንዴ? ቪዲዮ ስሪ የምትሏት ቲክቶከር ናት። ዩቱበር ትመስላችኋለች እንዴ? ንፍጣ ምን ነው? ቆይ አንድ ቀን ልጠይቃችሁ። የጂጂ የጂጂን ባል ማለት ነው፣ በቪዲዮ አይታችሁ ነበር እንዴ? አመናችሁት ሳምንት በኋላ አይደለ እንደ ቪዲዮ የለቀቅ ነው አይደለ? ያ ሊበሏትን ያሏትን ጅግራ ምን አሏት ነው የሚባለው። ጂኒ ያሏት ያ፣ ጋይስ እየተቋረጠ ሶሪ፣ ሺ ዩቱቦች። ያ አሁን ተመለሱ፣ የዩቱብ ልጆች፣ ገባችሁ? ያ በአንድ ሌሊት ነበረ ሄለን ትቺ ያለሽ የአማራን እንባ ሻምፓኝ ተበቀልሽልን ብላችሁ እዚህ ስታሞግሱኝ የነበረው ይቻዘር ማለት ነው። ከምን አንፃር እንደምታውር ገባችሁ። ስትጠኑ እኮ ማመም ታስጠላ ነበር። ገባችሁ አይኖዩ አሁን ደግሞ የማደምና የማን እንትን እንደሚወጣ ቀስ ብለን ናየዋል። ገባችሁ። ዛ ሴት እንትና ልብ ልብ ካላት ልብ ካላት፣ የእናንተ ሶፊያ የእናንተ ሶፊያ ሮቦቶ ቁጥሯን ልስጥላት ቁጥርሽን ልስጥልሽ እና አናግሪያት፣ አናግሪያት አስቴር እንትን አይ ቲንክ ዩቱብ ምናምን ትጠቀማለች። ዩቱብ ሳይሆን እንደዚህ ፌስቡክ ምናምን አላት እሷ የምትላት ያ እሷ ታገናኝሽ። በቪዲዮ ቁጥርሽን ስጪኝ ብላሻለች። ቁጥርሽን ላኪላት፣ ቁጥርሽን ላኪላት። ለማውቀፈለሽ ፎቶ ለቀቀልሻለሁ አይደል? ያ እናቴ አይደለችም። መቼም እናትሽ አይደለችም እ አይደለችም እናትሽ አድለ መልክ ይናገራል አለ እኮ ሰውዬው። ኢዚስ ኖት ዩ ኢዚስ ኖት ዩር ማዘር አር ዩ ሹር ቤቢ የአንቺ ክርስትና ላይ ነው የተነሳችው። የዛሬ ነው አርገው ልቃሚ ንፍጣ ያ ለእንትና ቪዲዮ አምጪ፣ ጅኒ አምጪ ትላላችሁ አይደል? ያ ሊበሏትን ጅግራ እናውቃታለን። ልብ ካላት ቁጥሯን ትስጥና ልስጥላት። ከዛ እኔ ባልኖርም ግሩፕ ገብተው ያወራሉ ከፈለጉ ያ ዛ ሴት ወይንም ከፈለግሽ ባቢላይ ሂጂላት። ባቢላይ ሂጂ፣ ሀብታም አይደለሽ እንዴ? ሳምሪ በአንድ ቀን በብድር ትኬት አለ እንደ ኢትዮጵያ ሄደችው። ለምንድን ነው ብድርም ሆነ በአንበሳንትን ለምን ትኬት ቆርጥሽ አትሄጂም? ባቢ ላይ ሾክ ብለሽ ብትሄጂ ማን ያውቃል ማን ያውቃል። ልቃሚ ንፍጣም ቀዳዳ ኮተታ ምን ነው የጅጅን ባልድሮ ድምፁን ታውቁት ነበረ ላችሁ በልታችሁ ጠጥታችሁ ነበረ ወይ? ድምፁን ድሮ ታውቁት ነበረ ወይ? ቪዲዮ እስከሚለቀቅ ድረስ አምናችሁ አልነበርም እንዴ? ደስ ብሏችሁ ምን ነው ታውቁት ነበረ። ማስረጃ ነበረ። ቪዲዮ አምጪ ብላችሁ ነበረ? ይነበረ ኮተታም ለማያውቃችሁ ድንና ታጠን ልቃሚ ቁጥሯን ላኪልኝ አለችኝ፣ ትስጠኛ ላኪልኝ አለችኝ። ቁጥሯን ላኪልኝ፣ በቃ አስቴር ጥሩ ቴሌፎን ስላላት እሷ ታገናኘን አንቺ ባይመችሽም አለች። ምን ላድርግ ልቃሚ። ይህንንም እንደማስተላልፍ አታውቅም እሷ። በቪዲዮ ማ ለመውጣት ወይንም ቴሌፎን ትላክላታ ትግዛላት ለአስቴር እያ

ባትሪ 16 እየሰራ ነው ማለት ነው። 16 ፐርሰንት ድንግጥ ነው ያልኩት። ሊዘጋብ ይሄ ዘጋ፣ ይሄ 16 ፐርሰንት ይለኛል። የሚገርማችሁ ነገር የእውነት ይሄ ሰሞኑን እየጠራሁ እራት ነው የምገባው። ገባች። የቹቹን ፎቶ እንኳን አሳይቻችሁ ነበረ እንዴ? የቹቹን ፎቶ እንኳን አሳይቻችሁ ነበረ ወይ? ገባችሁ? አረ፣ ጭራሽ ወዲያውኑ ብር ሁላ ስታሰባስቡ ነበረ አይደል?

ሰው የመጣበትን ይረሳል። መቼ ሰው ትንሽ እንትን ካለለት እሷ እኮ ራሷን እንደዚህ እየቆጠረች ነው። እናት ያደለችን ብላይ ካደቻ፣ ጠቆረቻ፣ ተጎሳቆለች። እንደዚህ ራሷን እየቆጠረች ነው እኮ። አሁን እኮ ሞዴሊስት ትበሉ ነው። እዚህ ግጭት እኮ ኖ፣ ኖ፣ ኖ፣ ኖ። እናትሽ የምትመስሉ ብዬሻለሁ እኮ መጀመሪያ፣ እናትሽ የምትመስሉ ብዬሻለሁ። ግንባር አባቷም ግንባርም ነው እናቷም ግንባርም ናት። ይህ ብዙ ኢትዮጵያን እንደዛ ናቸው። ገባችሁ? እሷ እንደዚህ አይነት ቀይናት ነው የምትፈልገው። ማሜ ብቻ ብትወልድሽ ነው እንደዚህ አይነት መልክ ሊኖርሽ የሚችለው። በነገራችን ላይ ወይንም ኤልሻዳይ ከወለደችሽ ብቻ ነው። አለበለዚያ አንቺ ይሄ ነሽ፣ አንቺ ይሄ ነሽ፣ አንቺ ይሄ ነሽ፣ አንቺ ይሄ ነሽ። ኤልሻዳይ ወይ ማሜ ሲወልዱሽ ብቻ ነው ይሄን መልክ የሚኖሩሽ እሺ ያ ይሄን መልክ የሚኖሩሽ ወይ እልሻዳይ ወይ ማሜ ከወለዱሽ ብቻ ገብቶሻል ወይ እኔ ከወለድኩሽ እኔ እንዲ እኔ ከወለድኩሽ እንዲ ዘጠኝ ሰርግ እኮ አማጂ ነበርኩ አውዝ ቢለብለሽ ሸይጣን ሁ ትላለ አባ በተከተለ ለዚህ እረ በስማም ህዝቡ ግን ጨካኝ ነው። እንዲህ እንዲህ እንዲህ ሀይ ዚ ሲስ ኖት ዩ ዚ ሲስ ከዛን ይሄ ነኝ ትላለች። ይኸው ሚ ላይክ ከዛን እናቴ አይደለችም። እናትሽ እች አለ እንዳትሆን እች ቀዩን ለመሆን ከፈለግሽ ወይ እኔ ወይ ማሜ ወይ ሻድያ ሊወሉሽ ይገባል። አለበለዚያ አንቺ የነሽ እናትሽ እቺ ናት። ጥሩ ጥሩ ነው። እንደ ኢትዮጵያ ቆንጆ ናት። እንትን ነው እንደ ማንኛውም እናት ናት። የኔ እናት ብታያት እጇ ልብስ ሰው ቤት ስታጥብ እጇ እንዲህ ስንጥቅጥቅ ብሎ እ አሻሮ ታነኩራለች። ማዲያት በማዲያት ሆና ነው ያለችው። ዛሴት እኔ እናቴ የለኝም። እናቴ ምናም እናት ውብ እየተንጠራረች አላውቅም። እናቴም ብታመጫት ልብስ እያጠበች ነው የምታገኛት እናቴም ብታመጫት እንኩሮ አይጥ ያልገባበት እያነኮረች ነው የምታያት። ዛሴት አባቴ ብታየው ለራሱ ድሃ ነው። የሰው ወርቅ ቤት ይጠብቃል ዘበኛ ነው። እኔ ይገርመኛል አንዳንድ እሱኑ ዘርፎ እንኳን አብታም አይሆንም እንዴ ላል ገባችሁ። ያ በግድ ይሄነኝ ኩንታ ኩንቴ ንፍጣ ኩንታ ኩንቴ መርከብ ተሳፈር አልሳፈርም። እንዲ እየተገፈታተር ፊት ማለት ነው ልቃፊት ጅብ ዘንጦ ፊት በግድ ቆንጆ ነኝ ብሎ ነው እኮ ምትለው። በግድ አራነጥ ባለፈው ከኢትዮጵያ የሚገባው ቲክቶከር ልጅ ስለ ሁሉም ዩቱበር፣ ቲክቶከር ሲናገር እኔ ቤታ በሪል ላይፍ የምትከብድ ይመስለኛል ምናምን አለ። እንዴት እንዲባላለው አራት ሽማግሌ ተላከ ልጁ ጋር አራት ቀን ደግሞ ሰደበችው እ አራት ቀን ገባችሁ እዛ ሴት አራት ቀን ሀይ ሄለን አታምርም። አንድ ሰው ካለኝ የራሱ ቴስት እኔ ለምን ነው ለምን የምናደድ ሆይ? እንዴት ነው ሰው ሁላ ቆንጆ ነሽ ብሎ እንዲና እንዲ እንዲ እንትን እንዲል የሚታሰበው? ገስ እንዴት ሃው ይሄ አይደለም እንዴ ኮንፊደንስ ማጣት ማለት፣ ኮንፊደንስ ዜሮ መሆን ማለት? ይሄ አይደለም እንዴ ጋር ቆንጆ አይደለሽም። ቆንጆ አደለሽ ርምጥ ምጣ ያሉት ማን እንደሆነ ታውቃለሽ? ኦዲየንሶችሽ ናቸው። ንግስት ነው ንግስት፣ ንግስት አሉሽ። ከዛ ወደ ውጪ እንኳን እንዴት ትወጫለሽ? ለምን ሚዲያ ላይ የሚሰጡሽ ቦታ የተለየ ነው። በመስታወት ራሽን ስታይ ራሽን ትፈሪዋለሽ። ከዛስ? አትወጭም። እንዲህ ትቀመጫለሽ። ውጪ ለመውጣት አትሳቀቅ። ልክ አንቺና ሳምሪ አንድ አይነት እጣ ፈንታ ነው እየደረሰባችሁ ያሉ። ያ ገባችሁ ጋይስ? እየተበተባችሁ በኮፒ ሊንክ እና በጊፍት እነዚህ ምናምን እናድርግ ምናምን ብሎ የሷን ቅምጦች አሸንፏችሁ፣ አሸንፏችሁ። እሺ፣ አሸንፏችሁ። እናንተ ካሸነፋችሁ ምንም ነገር አያመጡም። እሺ አመጡ አድሚኖች፣ አክቲቭ ካልሆናችሁ እንትኑን እዘጋዋለሁ። እሺ፣ ያ ሰማችሁ። አንቺን እየጎዱሽ ያሉት እንደ አይተሻል ጂጂ